እርስ በርሱ ጦርነት ሲጀመር በናይጄሪያ መከላከያ ኃይል አንዳችም የጦር አይሮፕላን አልነበረም። ጦርነቱ እንደተጀመረ ሶቪየት ኅብረት ሚግ 17 የጦር ጀት ከአሰልጣኞቹ ጋር ልካ የጀኔራል ጋዋንን ኃይል አጠናከረች። እንግሊዝ ከባድ መሣሪያዎቹን ሁሉ አቀረበች። የግብፅ ፕሬዝዳንት ናስርም የጦር ጀት ልኮ የቢያፍራን ሲቪሎች አስደበደበ። ተገንጣው የቢያፍራ መንግሥትም ምንም እንኳ የአይሮፕላን ድጋፍ ባያገኝም ከከባድ እስከ ቀላል የጦር መሳሪያ ድጋፍ ያገኘው ከውጭ ኃይሎች ነበር። ፈረንሳይ የጦር መሳሪያ ብቻ ሳይሆን የአይሮፕላን መጓጓዣ አቅርባ የጀነራል ኦጁኩን ሰራዊት አጠናክራለች። እስራኤል በኮትዲቯር በኩል የጦር መሳሪያ ስታቀብል፣ ቻይናም ሁለት ሚሊዮን የአሜሪካን ዶላር የሚያወጣ የጦር መሳሪያ በታንዛኒያ በኩል ላከች። ዞሮ ዞሮ ከተለያዩ አቅጣጫ ለተፋላሚዎቹ ቡድን የሚደርሰው የጦር መሳሪያ ሁሉ ላንቃውን የሚከፍተው በናይጀሪያውያን ላይ ነው። ባዕድ ሀገሮች የሚያሳስባቸው ጥቅማቸው ስለሆነ ስለ ሕዝቡ እልቂት አያስቡም። ሰብአዊነት፣ ፍትሕ፣ ዴሞክራሲ የተሰኙትን መነባነቦች የሚጠቀሙባቸው ለሽፋን ብቻ መሆኑ በናይጄሪያው የእርስ በርስ ጦርነት ተረጋግጧል። ናይጄሪያውያን ሰላሳ ወራት ያህል በእነዚያ የጦር መሣሪያዎች እርስ በርሳቸው ሲቀጣቀጡ አላዘኑላቸውም። የውጭ ሀገሮችና ዜጎች ጣልቃ ገብነት የጦር መሣሪያ በማቀበል ብቻ አልቆሙም። የውጭ ዜጎች በገንዘብ ተቀጥረው የሚመሩትን ጦር አሰልጥነው በርስ በርሱ ጦርነት ተሳትፈዋል። ቅጥር ነፍሰ ገዳዮቹ ናይጄሪያውያንን ብቻ ሳይሆን የውጭ ሀገር ዜጎችንም መልምለው ተዋግተዋል። ሮልፍ ስቴነር የተባለው ስዊደናዊ ለቢያፍራ አጋዥ ሆኖ ሶስት ሺህ ወታደሮችን በቀጥታ እየመራ ተዋግቷል። አነስተኛ አውሮፕላኖችንም ቦምብ እንዲጥሉ አድርጎ ተጠቅሞባቸዋል። የጀርመንና የዌልስ ዜጎች ገንዘብ ተከፍሏቸው ተዋጊዎች ሆነዋል። የውጭ ሀገር ጣልቃ ገብነት በእነዚህ ብቻ አልተወሰነም። የሕዝብ ግንኙነት ሥራ እንዲሠሩላቸው ሁለቱም ተፋላሚ ወገኖች የውጭ ሀገር ጋዜጠኞችን በከፍተኛ ገንዘብ እየቀጠሩ አሰርተዋቸዋል። ዓለም አቀፍ ዘገባ የሚያቀርቡ እየተባሉ የሚደነቅላቸው የፕሬስ ተቋሞችና ጋዜጠኞች በገንዘብ ክፍያ እየተደለሉ ሙያቸውን እየሸጡ ናይጄሪያውያንን አጋድለዋቸዋል። ጋዜጠኞቹ በግልና በተቋም ደረጃ ዋና ተግባራቸው የተዋጊዎቹን ዓላማ ማስተዋወቅ፣ ሌላውን መወንጀልና ቢያንስ የሀገራቸውንና ዓለም አቀፉን ማኅበረሰብ ለተቀጠሩበት ሀገር መቀስቀስ ነው። የጄኔራል ኦጁኩ የቢያፍራ መንግሥት የኒውዮርክ የሕዝብ ግንኙነት ተቋም ቀጥሮ በታዋቂ መገናኛ ብዙሃን የቢያፍራን ዓላማ ይዘግባል። እነዚህ የፕሬስ ተቋሞች የፌዴራል መንግስቱ በትር ሲያይል ሕዝቡን በዘር ለያይቶ እየጨፈጨፈ ነው እያሉ ይጮኋሉ። የቢያፍራ ሴቶች ተደፍረዋል፣ ሕዝብ ተከቦ በረሃብ ሊያልቅ ነው እያሉ ጫና ለማሳደር ይሠራሉ። የቢያፍራ ወታደሮች ሲያሸንፉ ግን ድላቸውን ያጫጩሁታል። የአሜሪካ የፕሬስ ተቋሞች ብዙ ጊዜ መንግስታቸው የሚደግፋቸውን አግዘው እንደሚቆሙም በተደጋጋሚ የታየ ጉዳይ ነው። ቢቢሲና እሱን የመሳሰሉት ደግሞ የፌዴራል መንግስቱን ደግፈዋል። በዘገባቸውም ተገንጣዮቹን እያሳጡ የፌዴራል መንግስቱን ዘመቻ ትክክለኛነት በማጉላት ተጠምደዋል። ዞሮ ዞሮ የዓለም አቀፉ መገናኛ ብዙሃን በናይጄሪያውያን ገንዘብ ኪሳቸውን እየሞሉ ጦርነቱን አጋግለዋል። ዓለም አቀፍ መገናኛ ብዙሃን ዘገባቸውን የራሳቸውን ጥቅም ማስጠበቂያ ያደረጉበት የናይጄሪያ የእርስ በርስ ጦርነት የተራዘመው በእነዚህ ሁሉ በርካታ እጆች እየተጠጋገነ ነው። የእርስ በርስ ጦርነቱ ሲጀመር ናይጄሪያ በወታደራዊ አቋሟ በብዛትም በልምድም ዝግጁ አልነበረችም። በፌዴራሉ መከላከያ ሥር የነበሩ ወታደሮች በየትውልዳቸው ክልሎች ተከፋፍለው አንዱ በሌላው ላይ ጠመንጃ ተደጋገኑ። ወታደሮች በዘራቸው ጥላ ስር ተደፈቁና እርስ በርሳቸው ለጦርነት የሚፈላለጉ ሆኑ። የኢቦ ጎሳ አባላት የተደረገላቸውን የጦርነት ክተት ተቀብለው ኦጁኩ ባልጋችን ላይ ከምንታረድ መድኃኒት ስለሰጠን እናመሰግናለን የሚለውን መዝሙር እየዘመሩ ወታደራዊ ሥልጠና ጀመሩ። የፌዴራሉ መንግስት ክተት ጠርቶ ለጦርነት ተንቀሳቀሰ። ጦርነቱ ተፋፋመ። የፌዴራሉ መንግስት ከዚያ በፊት ያልነበረውን የአየር ኃይል በሶቪየት ኅብረትና በእንግሊዞች እርዳታ አቋቋመ። ጦርነቱ ሲጀመር የፌዴራል መንግስት የነበረው እግረኛ ጦር 17 ሺህ ብቻ የነበረው በጦርነቱ ጊዜ 200 ሺህ አደረሰው። የቢያፍራ መንግስት ጦርነቱን ሲጀምር 2500 ወታደሮች የነበሩትን ወደ 90000 ከፍ አሉ። ከተሞች የጥቃት ኢላማ ሆነው ወደሙ። ድል እያገኘ የሄደው የፌዴራሉ መንግስትም የወደብ ከተማዋን ተቆጣጥሮ ወደ ቢያፍራ ከነዳጅ በስተቀር ማንኛውም ነገር እንዳይገባ አገደ። ጦርነቱ ሲፋፋምም ነዳጅ ጭምር የአቅርቦት እንቅስቃሴ እንዳይኖር መውጫ መግቢያውን ዘጋ። ያን ጊዜ የቢያፍራ ደጋፊ የሆኑት የዓለም አቀፍ መገናኛ ብዙሃን ወደቦቹ ለምን ተዘጉ? የሚለውን ጥያቄ ትተው ሴቶችና ሕፃናት በረሃብ እንዲያልቁ ተደረገ፣ ወታደሮችን ሴቶች እየደፈሩ ነው፣ ሲቪሎችንም እየገደሉ ነው በሚል ዘገባ ጋዜጦቻቸውን አጨናነቋቸው። በዚህም የጀኔራል ጋዋን መንግሥት እንዲወገዝ የእንግሊዝና የአሜሪካ ጋዜጠኞች ብዙ ጥረት አደረጉ። ጀኔራል ጋዋን ግን በሕዝባችን ላይ እንዲህ ያለ ድርጊት የመፈጸም ፍላጎት የለንም ሲል ስመ እግዚአብሔር ጠርቶ መግለጫ ሰጠ። ምንም የምደብቀው ነገር የለኝም፣ ሕሊናዬ ንጹሕ ነው፣ የሞራል ደረጃ አለኝ። የኢቦን ሕፃናት ለማስራብም ሆነ በማንም ላይ የዘር ጭፍጨፋ ለመፈጸም አንዳችን ፍላጎት እንደሌለን እግዚአብሔር ያውቃል። ጸብ በግድ የመጣብን ጦርነት ነው። ለሀገሪቷና ለሚሊየን ዜጎቿ ሲባል ጦርነቱን መዋጋት አለብን። ጦርነቱ ሁለት ዓመታት ከስድስት ወር በአሰቃቂ መልኩ ቀጠለ። በግንቦት ወር 1960 ዓ ም በነዳጅ ምርቷ ሀብታም የሆነችውን ወደብ ፖርት ሃርኮርትን የፌዴራሉ መንግሥት ሲቆጣጠር ጦርነቱ ቶሎ ይፈጸማል ተብሎ ታስቦ ነበር። በሚያዝያ ወርም 1961 የቢያፍራ ዋና ከተማ ኡሙሃንን የፌዴራሉ መንግሥት ቢቆጣጠርም አንድ አመት ያህል ጦርነቱ አልተቋረጠም። ጀነራል ያኩብ ወጋዋንም ምንም እንኳን የጦርነት ድል ቢቀዳጅም የእርቅ ፍላጎቱን አላሟሸሸውም። የምንዋጋው ከወንድሞቻችን ጋር ነው። ከራሳችን ጓደኞች አብረን ከሰለጠናቸው ከራሳችን የስራ ጓደኞቻችን ጋር ነው። ኦጁኩንና ጓደኞቹን የራሴ ህዝብ አድርጌ ነው የማያቸው። ጠላቶች ብዬ አልጠራቸውም፤ ጠላቶቼም አይደሉም። ለዚህም ነው አማጺያን እንጂ ጠላቶች የሚለውን ቃል የማንጠቀመው። ብናሸንፍም ለመታረቅ አስቸጋሪና ፍጹም የሚያቆራርጠን ድርጊት እንዳንፈጽም እንጠነቀቃለን። በናይጄሪያ የእርስ በርስ ጦርነት ከተሞች፣ መንደሮች እንዳልነበር ሆነው ወደሙ። ከሁለቱም ወገን መቶ ሺህ የሚሆኑ ወታደሮች ተገደሉ። አንድ ሚሊዮን የሚሆኑ ሲቪሎች ሞቱ። ሁለት ሚሊዮን የሚሆኑ ህዝቦች ተፈናቀሉ። የናይጄሪያ ምጣኔ ሀብት ክፉኛ ወደቀ። ከነዳጅ ምርት በአመት ሰባት ሚሊዮን ዶላር ታገኘ የነበረችው ናይጄሪያ በሶስት መቶ ሺህ ብቻ ተወሰነች። ህዝብም ሀገርም ጠፉ። የፖለቲካ መሪዎች አርቆ ማሰብ አቅቷቸው በስሜትና በጀብደኝነት ሲነዱ ሊያደርሱ የሚችሉትን ውድቀት በናይጄሪያም ላይ ያደረሱባት። ተነጋግረው የሚበጀውን ለመሥራት ልባቸው የታወሩ መሪዎች ሥልጣን ሲይዙ የሚያደርሱትን አደጋ ናይጄሪያም ተጋፈጠችው። ከዚያ ሁሉ ምስቅልቅል በኋላ ሁሉም ነገር ጠባሳውን ትቶ እንደሚያልፍ የማይገነዘቡ መሪዎች የውረድን ውረድ ፉከራ ሲይዙ የሚያደርሱትን እልቂት ናይጄሪያም ተጋተችው። ግን ሁሉም ነገር ከልኮ አያልፍም። የሁለተኛው ዓለም ጦርነትም አብቅቷል። የኮንጎ የእርስ በርስ ጦርነትም የሚፈጀውን ያህል ፈጅቶ ወደ ቀድሞ ሰላሙ ተመልሷል። በናይጄሪያም እንደዚያው ሆነ። የቢያፍራ ተገንጣዎች ተሸንፈው እጅ ሰጡ። የቢያፍራ መንግሥት መሪ ጀነራል ኦጁኩ ወደ አይቬሪኮስ ተሸሸ። ቢያፍራ እጇን ሰጠች። ጀኔራል ያኩቡ ጋዋንም ያለፈው አልፏል፣ በአዲስ መንፈስ በአንድነት እንነሣ የሚል መግለጫ ለሕዝቡ አስተላለፈ። The so-called rising sun of Biafra is set forever. ቢያፍራ ፀሐይ እስከ መጨረሻው ጠልቃለች። ለማንኛውም ሰው የደቡብ ምሥራቃዊ ክልል የትኛውንም አካባቢ ቢያፍራ ብሎ መጥራት የሚያስጠይቅ ይሆናል። የጦርነት አሰቃቂው ምዕራፍ ተዘግቷል። በብሔራዊ እርቅ ንጋት ላይ ነን። አዲስ ሀገር የመገንባት እድሏለን። አማጽያኑ ለሺዎች ደም ተጠያቂዎች ናቸው። ድርጊታቸው የሰው ልጅ መብትን ከማፍቀር ጋር የተገናኘ አይደለም። ፕሬዝዳንት ያኩቡከዋን ኮሃን በዚያን ጊዜ ከተናገረውም እስከ ዛሬ ድረስ የሚደነቅለት አሸናፊ የለም ድልም የለም የሚለው ንግግሩ ነው። የአንድ ሀገር ልጆች እርስ በርስ ሲጋደሉ፣ ጉዳቱ የሀገሪቱ ነው። ተከትሎ የሚመጣው ድህነትና ጉስቁልና የሁሉም ሕዝቦች ይሆናል። ወንድም ወንድሙን ገድሎ ድል አደረግኩ ብሎ ቢዘፍን ትርጉም የለውም። የሁሉም ጉዳት የናይጄሪያ ነው። ጦርነቱ የሁሉም ናይጄሪያውያን እንደመሆኑ ድል አገኘሁ የሚያስብል ጦርነት አይሆንም። ስለዚህ አሸናፊም ድልም የለም አለ ጀነራል ጓዋን። ጊዜው የብሔራዊ እርቅ፣ ብሔራዊ ውይይትና የግንባታ ነው ሲል መግለጫ ሰጠ። በዚህም መርህ ተመስርቶ ፌዴራላዊ ሪፐብሊክ ናይጄሪያን እንደገና በግሮ አቆሟት። የዛሬዋ ናይጄሪያ ከሁለተኛ የዓለም ጦርነት ወዲህ የመጀመሪያው በተባለው የእርስ በርስ ጦርነት አልፋ የወታደሮቿን የመንግሥት ግልበጣ አክስማ ጎዳናዋን ተያይዛለች። መጨረሻው የቢያፍራ መንግስት መሪ የነበረው የዚያን ጊዜው የ33 ዓመቱ ጀነራል ኦጁኩ በሸሽበት ባይቬሪ ኮስት በክብር ስደተኝነት ቆየ። ከ11 ዓመታት ቆይታ በኋላ ተፈቅዶለት ወደ ሀገሩ ተመልሷል። ለሰኔት አባልነት ተወዳድሮ ባይቀናውም ኑሮውን በእንግሊዝና በናይጄሪያ አድርጎ ቆይቷል። በተወለደ በሰባ አራት ዓመቱ በለንደን አረፈ። አስከሬኑ ወደ ናይጄሪያ ተወስዶ በርዕሰ ብሔር ደረጃ በሙሉ ወታደራዊ ክብር አርፏል። ጄኔራል ያኩቡ ጋዋን የእርስ በርሱ ጦርነቱን ካጠናቀቀና ስድስት ዓመታት በሥልጣን ከቆየ በኋላ ካምፓላ ለአፍሪካ አንድነት ድርጅት በሄደበት ወቅት መንግሥቱ በወታደሮች ተወገደ። በዚያን ጊዜ የ35 ዓመቱ ጀነራል ጋዋን ወደ ለንደን አቅንቶ የዶክተሬት ዲግሪውን አግኝቶ የዩኒቨርሲቲ መምህር ሆኖ እያገለገለ ነው። አብራችሁን ስለቆያችሁ እናመሰግናለን።